አሰላሙ አሌይኩም ራህመቱላህ ወበረካቱ ወድና፣ የተከበራችሁ በመላው ዓለም ላይ የምትገኙ ተመልካቶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው አልሓምዱሊላሂ። ዛሬ እንግዲህ ማሮቼ ሀሶ አሰራር እንሰራለን። የአረቦች ምርጥ የሆነው ነው የመጠጥ ለት ሀሶ እንሰራለን። እስኪ ጋ ሞይ ወርዳለን። እስኪ ጋ ማህለብያ የማህለብያ ዱቄት አለን። እስኪ ጋ ዘፈራናለን ፍሬሽ ሚልክ አለን እስቲ ጋ ስኳር አለኝ። ዋናው ደግሞ የሚያስፈልገው ማኑ ረሻ ረሻ ይባላል። እኛ ሀገር ምን ይባላል? ፌጦ ፌጦ ማለት ነው። እና እነዚህን ተጠቅመን ግን ቆንጆ ሻይ እንሰራለን ማለት ነው። የፌጦ ሻይ የፌጦ ሻይ እንሰራለን። አብራችን ቆዩ። እና ሀባይቢ እና ሀባይቢ ማለት ነው። እስቲ ጋር እንግዲህ ወተታችንን እንጨምራለን። እንደምትሰሩት መጠን አድርጋችሁ እናንተ ማለት ነው። ሀዋይቢ እኔ እንግዲህ ብዙ የምትሰሩ ከሆነ ብዙ አድርጋችሁ በደንብ አድርጋችሁ ስሩ። እኔ እንግዲህ አንድ ሊትሩ ግማሹን የተጠቀምኩት ማለት ነው። ከዛ ሀዋይቢ እንግዲህ በዚህ በሻይን በሻይ ብርጭቆ አንድ ስኳር ጨምራለሁ። ሀባይ ቢፍ ፌጧችንን እንዘፈዝፋለን። ፌጦ ሀባይ ቢፍ እናንተ የምትፈልጉትና መጠቀም ትችላላችሁ። ግን እኔ ይሄው እንግዲህ በዚህ ይሄንን በቄ ነው ማለት ነው፣ በውሃ ዘር እንደማጠብ ነገር አድርጌ እዘፈዝፋለሁ ማለት ነው። ማለት እንደ እንትን ማለት ነው። ያችሁ ውሃ ጨምሬበታለሁ፣ ትንሽ ጊዜ ያስቀምጠዋለሁ ማለት ነው። ውሃ ውስጥ እንደማጠብ ነገር፣ ከዛ ውሃውን እንደፋዋለን ማለት ነው። ከዛ በኋላ ሀባይሪ እንትናቸው ወተታችን ደግ ለብስችን ማለት ነው እንትን የምንለው እና ወይ ለቆንጆ ጣዕምና ለቆንጆ ቴስት ማለት ነው። ከፈለጋችሁ ሂል ጨምሩ። በእኔ በጣም ሂል እወዳለሁ። ትንሽዬ ነው የምጨምረው፣ በማንኪያው ጫፍ ማለት ነው። ያቸው ትንሽዬ ሂል በጣም ተጣጣ ተጣጣ ማለት ነው። በጣም ቆንጆዬ ጣም ይሰጠኛል ማለት ነው። እና ሀይ ማለቢያችን እየከፈተን ነው እንግዲህ፣ እየተንና ማለት ነው። ስለ ድምፁ በጣም ይቀጣ። አንድ የሾርባ ትልቁ ማንኪያ ማለት ነው የማለቢያ ካስተር ጨምረ ያለው በደንብ አድርገን ማስለዋለን። ውሃው ከፈላ በኋላ ቀ ስለ ስለሚልብ ለሚጓጉልብን ውሃ ሳይፈላ ቀድምንም ጨምረዋለን። በደንብ አድርገን ሚክስ ሚክስ እናድርገዋለን ማለት ነው ይ ከዛ በኋላ እንግዲህ ዘፈራን እንጨምራለን። ዘፈራን በደንብ አርጋችሁ ጨምሩበት። ዘፈራን ባይዘቢ በጣም ቆንጆ ነው ማለት ነው። በደንብ አርጋችሁ ጨምሮ እና ደግሞ ዘፈራን ሲጀምር ማለት ነው በጣም ጤና በጣም ቆንጆ ነው ማለት ነው። ከዛ በኋላ እንግዲህ ሞየ ወርዳችን ነው። ሞየ ወርዳችን በደንብ እንጨምራለን። ሞየ ወርድ ባይዘቢ ማለት ነው በጣም ቆንጆ ነው። እሱንም ጨምረናል። ከዛ ሜክስ ሜክስ እናደርጋለን። እናንተ ባይዘው እንደፈለጋችሁ በጣም መውፈር የለበትም በጣም መቅጠን የለበትም። እና ማለት በዚህ መልኩ ማለት ነው። ቀስ አድርገን ትንለዋለን በየቤታችሁ ማለት ነው እንደዚች እያደረጋችሁ መስራት ትችላላችሁ። እና ውድና የተከበረ ተመልካቾችን በዚህ አይቶ እንግዲህ ሻያችን፣ የፌጦ ሻያችን በዚህ ላይ ተንታራለ ትሉ ትሉ አማስሉት መያዝ የለበትም ማለት ነው። ከዘ ቃናውንና እንትን ይልብናል ማን ነው ጋይስ ጋዝን ተይሽ ቀረ ያደረቁት እንዲታያችሁ ብዬ ነው ጋይስ። ካሜራው ትንሽ ስለራቀ እያያችሁ ሲንተፈከክ እያያችሁ እንዲሰራ ስለፈለግኩ ነው ጋይስ። እና በዚህ ነው ከማ ስላሉ እጃችሁ ሳታሳረችሁ በደንብ አድርጋችሁ እንደዚህ ንተንበሉት። ተኮንኮለ ያስጠላል ማለት ነው እናንተ ፍሬሽ ወተት ከሌላችሁ ሀበይቢ፣ ፓውደር ወተት በውሃ በጥብጣችሁ መጠቀም ትችላላችሁ። እና ግን ካስተሩ እንዳታበዙት በጣም ትጊሉ ነው አያስጠጣም ማለት ነው። እንግዲህ እንደምታውቁት ሀበይቢ፣ ያው እንግዲህ እዚች ጋ አንተናችንን ተዘፍዝፎና ላያችሁት ውሃ ያደረግኩበት በራሱ ጊዜ እንትን እየዘቀጠ ነው ማለት ነው። እና አሁን ይሄ በማ- በእንትን በማጥለያ በሰፋ አድርጌ ፊኒሽ ደሞ አስቆየለው ከዛ በጠብቀው አለው ድጋሜ ማለት ነው። እና ባይ ማማሳያየን እንግዲህ አልተመቸኝም። ቀይር ያለው እንዳይዝጣችሁ ያያችሁ በዚህ መልኩ እና አባይ በዚህ መልኩ ያያችሁ። እንትን እንላለን አይሃስ እንተናችን ፌጣችን ጨምራለን ማለት ነው። ያን ተፈጥቶ ነው ይሄ ነው በጣም ቆንጆ ነው ይወጣል ማለት ነው። ከዛ እንደዚህ እያረገ ማሚ በጣም ነው የምትወደው። ፊት የሚገርማችሁ ከእናቷ ቤት ነበረ እንትን አድርጋ የምታስመጣ ማለት ነው። የሚገርመው ከዛ በኋላ እንግዲህ እንትን እያለች እራ ሲችል ማለት ነው። እንደዚህ እየሰራሁኝ መጠጣት ጀመረች። እንጂማ ከእናቷ ቤት ነበረ በጣም ነው የሚወዱት ማለት ነው። በጣም በተለይ ደግሞ በብርድ ጊዜ አጠይቁኝ በቃ ማለት ነው። እና አሁን የሚገርማችሁ እቤታችን እየታዘዝ ነው መንሰራው ማለት ነው። እውነቴን እምላችሁ ከምግብ ጋር በተለይ የሆነ እንደዚች የሆነ ፕሮግራም ምናምን ካለ ግዴታ የኔ ጋራ ከና ሀሳብ ማለት ነው። የማይቀር ነው የማይቀር ነው ማለት ነው ጋይስ። እና በዚህ ነው በደንብ ትቀንሳላችሁ በራሱ ጊዜ።

እና ሀባይቢ አሁን እንግዲህ እናወርደዋለን። ይበቃል ማለት ነው እንግዲህ። እና ከባይ ቢ መልኩ ሀ ቤ ማለት ነው። በዚህ መልኩ ማለት ነው። ያው እንግዲህ እንደዚህ ቻት ገና ትንሽ ተብሎ ነበር ማለት ነው። ድስቱ በጣም ይከብዳል እና ትንሽ ትንሽ አስቸገረኝ ማለት ነው። እና ከዛ በኋላ እዚህ ላይ ያያችሁ ፌርሙዝ ላይ ጨምራለሁ። በጣም ይቅርታ። ያው እንግዲህ ፌርሙዝ ላይ ጨመርን፣ ጋይስ ያው እንግዲህ በዚህ መልኩ ማለት ነው ሞክሩት፣ ማለት ነው ይ በጣም ቆንጅ ነው። በጣም ወፍራም አይደለም፣ በጣም ቀጭን አይደለም። በቃ ደስ የሚል ቻይ ማለት ነው፣ በጣም ደስ የሚል ቻይ እና አባዩ በዚህ መልኩ እንግዲህ ሞክሩት ማለት ነው ጋይስ። በጣም ነው መሰከራው ላይክ እና ሼር ሰብስክራይብ ማድረጋት እንዳትረሱ። ወዳችኋለሁ። መልካም ቆይታ።